ሳምሃው አማርኛ ጠፍቶኝ ነበር። ምክንያቱም በቃ እንግዳ ስገባ ማለት ነው አማርኛው ከሁሉም ሰው ጋር በእንግሊዝኛ የመግባባት አይነት ነገር የተፈጠረውን፣ አስራ አምስት ቀን ፈጅቶብኛል ወደ አማርኛ ለመምጣት ለማስተካከል። ዲቪ ሲፈታ ምን ማለት ነው? ዲስታንስ ዲ ዲሞክራሲያዊ ይመስለኛል፣ ነገር ግን ቪ ማለት

وتليت وتليت ፍልቅ እሺ፣ ሰሜራ እኮ በጣም ነው የምወድሽ በጣም ነው የማከብርሽ። ሁሌ እንደዚህ ምስኪኑ ፀባይሽ ሳያጥ ቀየሪ በዚሁ ባህሪ አንድ ወንድ ልጅን ልቡን ቀልቡን የምትገሹ እሺ በማለት ብቻ ነው። ገባሽ? እሺ ካልሽ ሁሌ በቃ ትገዥዋለሽ። ምሳሌ ማሜ፣ እዚህ እንትና ጋር ጓደኛዬ ጋር ለሄድ ነው ካለሽ አትሄጂ ካለሽ፣ ለምን በለሽ ተከራከሪ። እሺ ወይ እሺ፣ አባቴ እሺ፣ ለጌታ እሺ፣ ለፍቅር እሺ፣ አቢቢ ልክ ስትይው ሁለት ደቂቃ አይቆይም። በቃ ሄጂ እሺ፣ ደርሰሽ ነይ እሺ ማለትሽ ነው የገደለው። አይ ካልልኩ ብለሽ ጓብቲ የጥል መንስኤ ይሆናል። ሁሌም እሺ ገዳይ ነው። ሁሌም እሺ ያንበረክካል። ሁሌም እሺ በቃ ህይወትን ትዳርን ያስቀጥላል። ስለዚህ ሁሌም እሺ እሺ እሺ ማለትሽ ቀጥይ። ያፈቀርሽው ሰው ትክክለኛ የሚገባሽን ሰው ነው ደግሞ ማፍቀረሽ የሚጠልሽን ሳይሆን የምትጸጸጅበት ሳይሆን ኦሪጂናል ፍቅርን የሚያውቅ ፍቅርን ያለገደብ ሊሰጥሽ የሚገባው ፕሬዚዳንት ማን ያፈቀርሽው፣ ኩሪበት

እና በቃ እንደዚህ አይነት ሰው ከመረዳት ውጭ ምን የምታደርገው የለም። በጣም እግረቶ የኔን ዘፈን እየከፈቱ እያዝናኗችሁ ምናምን እየተጫወት ነው። አንተ ቅጣቷ ምን ሆነ? ቃሪያ ብላ ነበር፣ ቫዝሊን በቃሪያ አድርገዋለች። እሺ ስምንት መቶ ሰው ደግሞ እያየ የነበረውን ደግሞ አስቢ። እና እዛ ጋር በቃ እኛ ፈን ነው፣ ጨዋታ እነሱ ለማዝናናት የገባነው ሁላችንም ማስመሳዎች ነን። ሁላችንም እዚህ ጋር ያለ ነው ውስጣችን አሯ ደምሳሽ ተነሳለኝ ነቢይ አድርጌ ሰውም ያለው ሲለኝ አልፈልግም አልኩት። አንተ ለታስ ቀንሰን ነው እንዴ ጸሎት ነው የምናደርገው አምላክ ላይ የትኛውም ሕመምተኛ የሆነ ሰው በስተኛ የታመመ ሰው ማንኛውም ሲመጣ ጸሎት እናደርጋለን፣ ይድናል። እውነት ነቢይ ከሆንኩኝ ለምን አባይና ልን ጸልዬ ብዬ ጸልኩኝ። የእውነት አባይ ተገደበ። አንተ ማርኩ ዝም ብሎ የማህበሩ አስተባባሪ ተላላቂ ጥያቄ አለ ማለት ነው። የዛ የግራጁዌሽን ሰሞን ማለት ነው፣ ፎቶ ምናምን ፖስት ስናርግ ማለት ነው ስቴትስኮፕ ይዘሽ የተነሳሽ መሆነሽ ነው ዶክተር ነሽ እንዴት ምናምን ያላችሁ ማለት ነው። ዶክተር ብቻ ነው ስቴትስኮፕ የሚይዝ? ሞኝናችሁ ናችሁ። ብላድ ፕሌዥራችሁን ማን ነው የሚለካችሁ? እነርሳ የለም ማጣውቁትን ዝም ብላችሁ ጠይቁ። እናትዬ የአክቲቪስትነትህን መክሊት እንዴት አገኘኸው? ይህ የብዙዎቻችን ችግር ነው፣ መክሊትን ፈልጎ አለማግኘት። እና አንተ እንዴት ተገለጠል? እንዴት በሱ መንገድ ልትሄድ ቻልክ የሚለው የሚገርም። አክቲቪስትነቴን የጀመርኩት ገና የኬጂ ተማሪ እያለሁ ነው። ለምሳሌ ሚሶቻችን ምሳ ሲያበሉ እኔ አልበላም ብዬ ያምጻለሁ። በተማሪዎች ዙሪያ ኬጂ ውስጥ የማይጠየቅ ብዙ ጥያቄ እጠይቃለሁ፣ እና ብዙ አስተማሪዎች ይጠምዱኛል ለትምህርት እንዲረዳን ስጠይቃቸው የነበሩትን ጥያቄዎች ብናውቃቸው፣ ምክንያቱም ይህንን የሚመለከቱ ህጻናት ሊኖሩ ይችላሉ፣ እንዴት አድርገው ማደግ እንዳለባቸው መማር ስለሚፈልጉ፣ ጥያቄዎቹን ብናውቃቸው ለጠቅላላ እውቀት ይሆነናል። ያው ለምሳሌ ሙስና ማለት ምንድን ነው ብዬ ጠይቃለሁ። አጥጋቢ መልስ ባላገኝም አዲስ አበባ የማናት ብዬ የጠየኩት እኔ ኬጂ ቱ እያለው ነው። ዛሬ እንደ አዲስ ጥያቄው ሲነሳ ሳይ በጣም ነው የሚያስቀኝ። ምክንያቱም እኔ ዛሬ 378 ዓመት ያነሳው ጥያቄ ነው። የእንቅልፍ ሰዓት ላይ ተማሪዎች እንዳለ ሲተኙ እኔ ከሞትን በኋላ ወዴት ነው የምንሄደው የሚለውን ጥያቄ አንስቼ ከአንዳንድ አስተማሪዎች ጋር ዲስከስ አድረግ ነበር። ሶ አክቲቪስትነቴ ማመፄ ጥያቄዎችን ሬዝ ማድረግና ሰዎችን ግራ ማጋባት ማወናበድ የጀመርኩት ኬጂ ተማሪ እያለው ነው ማለት ይቻላል። በጣም ይገርማል።